ሁላችንም ሰብስክራይብ እናረጋለን። ይመቻል። ልደቴ ነው ዛሬ ልደቴ ነው ዛሬ ተጽፎልኝ ስሜ አንዴ፣ ቹሜና ቤሪ ሚውት ብታደረጉልኝ እንዳሳብ፣ ምን ብታረጉ ብታረጉኝ ነው በቃ ጫጫ። ቅዱስ ሲያወራ ማንም እንደ መሀል ላይ እንዲገባ አልፈልግም። እግዚአብሔር መጀመሪያ እድሜና ጤናሽን አሜን፣ ቀሪ ዘመንሽን፣ ጋይስ መንገድሽን

ስለዚህ አርፈህ የምትናገረው ተናገር። ቴዎሪ ፊት መቅበጥ የለም። ቴዎሪዬ ለምጠቀመው ቃላቶች ይቅርታ የኔ ቆንጆ። ራንሰም ነው መወጣው የኔ ሳቂት በጣም ነው የሚደብርሽ። ቤሪ አሁን ያየሁት ምንድን ነው? ሲንገር ለምን የኔ ሳቂታ፣ የኔ ድን ቡሽ ቡሽ የኔ ፍልቅልቅ፣ ገና ሳውራ እንደምትሽኩረመሚ አውቃለሁ። አዎ የኔ የሚለውን አቁምና አይ ግን ማርያምን ነው ብለሽ እግዚአብሔርን። እዚህ ጋር ያላችሁ ሰዎች ማለት ራንሰም እንደዚህ እንደምታዩት እንደ ካራክተሯ ምናምን ቀበጥ ምናምን አለለች፣ ሲቀጥል የሆነ ሀምብል የሆነች የተረጋጋች ደስ የምትል ሰው ጓደኛ ወይ የኔ ብላ ካሰበቻችሁ ማለት ነው እግዚአብሔርን፣ ለእናንተ ጥግ ድረስ ልትሞት የምትችል አይነት ጓደኛ ናት እና ለአንቺ ምን ብዬ ልመኝልሽ መሰለሽ? ያሰብሽውን ሁሉ የምትፈልጊበት ደረጃ ላይ ያድርስሽ ፈጣሪ። እንደምደርሽ ደግሞ ታውቂዋለሽ። ብቃቱም እንዳለሽ ጀግና ሴትም እንደሆንሽ ታውቂያለሽ። እወድሻለሁ። ስላወቅኩሽ ደስተኛ ነኝ። የኔ ስለሆንሽ በጣም ደስተኛ ነኝ። ውድድድ ነው ማድረግ እሺ። ነፋ መኖሪልኝ የኔ ወድአለበቃታሽ ኮምኝ

እኔ ቆንጆ ታውቂ አንተን ከሰምኩ እድሜያችን ሲጨምር ማለት ነው። እንትን ሲጨመርልን እድሜ ሲጨመርልን እድሜ ሲሰጠን ብዙ የምስጋና ጊዜዎች እንደተሰጡ ነው ማስበው፣ አነስተዋቸው። ተመኙላት። እናንተ ስድስት ሰዓት እኮ ካለፈ እንደዚህ አይደለም። በቃ ያኛው የኛው ቀን መጣ። ስለእኔ ልመኝኒሽ የእኔ ቀን በጣም ለመወዱ እንኳን ተወለድሽ። ቀሪ ዘመንሽ የተባረከ ይሁን እና ከዚህ በላይ የምታብብበት ለስራሽ ስኬታማ የምትሆኑበት

በጣም አላሰብኩትም። ምን ይ ደስ አንደኛ ቅጣት እንትን እንደ ዳይፐር ልብስ አድርጋችሁ እንደ ቢሻት ዱዱዱ ከፍትላችኋለሁ። ምን እንደ በግ ትጀናጀናላችሁ ፊልተር ቀይራችሁ ስተኛ ምናምን እየተባባላችሁ፣ ሶስተኛ ቀጣት አንድ እግራችሁን በአንድ እጃችሁ ይዛችሁ ትዘላላችሁ። ወደ ላይ አድርጋችሁ አንድ እጃችሁ ይዛችሁ ትዘላላችሁ። ታውቂ ሰምቶኛል

ትናንት ያበደ ቪዲዮ ነው የቀረስኩላችሁ። ሲያምር አልለቁትም እንዴ! መቼ ነው የምንለቁት? ተጫወች። ዛሬ ልደትሽ ቀንሽ ነው የኔ እንዳገዙልሽ እቤት